አላይኩም አረቱላህ በረካቱ ደች፣ እንዴት ናችሁ? ሰላም ናቸው፣ የደረኛ አልሐምዱሊላህ በትብስ ርግና ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። ከእኔ ጋር ሁሉ ተማ ምን ያወጣችኋለሁ። እንዴት ነው? ዛሬ የሰራሁት መጉልባ እነግራችኋለሁ። እየለየለት ነው ማለት ነው ሀዋ ተመጋኛ እዚህ ብመጣ ኖሮ አሳይህ ነበር እና ዛሬ መግልባን የሰራሁት ማለት ነው። ወዶችዬ ያው ታውቃላችሁ፣ መግልባ ያው ተመጀመሪያውን አላልኩላችሁም? ያው ሽንኩር ተከትፈላችሁ፣ ድንች ታዘጋለች ያላችሁ፣ ባዲን ጀን ተዘጋጀላችሁ፣ ኩሳ ተዘጋጀላችሁ፣ ፍልፍል ሮሚ ቢኖራችሁም ደስ ይላል። ግን እኔ ፍልፍል ሮሚ የለኝም፣ ፍልፍል ማሐር የለኝም። ያው በሳልሳው በጥም አጥም በበሳል አድርጌ ሰርቼ ፏ አድርጌዋለሁ ማለት ነው። ሁለት ሳህን ለወንድና ለሴቶች አበላሁ ማለት ነው። ወዶችዬ ላይክ ሰብስክራይብ ሸር እያደረጋችሁ አበረታቱ ሰወዳችሁ ማለት ነው። ሁላይ ሀገሬ እስኪ ገብቼ እንዲሆ ልስራ። እስኪ ምን አለበት የመዳም ቅመሞችን እስኪ አበረታታቸው። ሞቀልድ ብቻ ያለበት ቦታ ዛሬ ምን ይሉ የሆነ ብራንክ ብቻ ቦታ ላይ ያለበት ቦታ ነው አብዛኛዎቻችን የምንገኘው። አሁን ኔ ቪዲዮ አሁን አልሐምዱሊላህ ሮመዳን ላይ ደህና ቢው እየታየ ነው። ነገር ግን ላይክ የለውም ልንገራችሁ፣ ላይክ ምንም የለውም።

ላአፊያ ሀቢበት የሴትዮዋ አክስቷ እንደኔ ወቢጤ ያለች ማለት ነው። መታ መታነው ሰሚራ ትባላለች። እሷም አለች እና ወዶችዬ ይሄንን ይመስላላቸዋሉሁ ላይ ከአድርጎ ሰብስክራይብ አርጉ ሸር አድርጉኝ ማለት ነው። ያኔ ብታበረታቱኝ እኔ እኔ እኔ ነገ ጠዋት ብዙ ነገር ልሰራበት እችላለሁ። ይህን ዩቲዩብ እኔ በጭፈራ ወይም በሌላ ነገር ማጣለው እያልኩኝ አይደለም፣ በነገራችን ላይ ማለት ነው። እኔ አስ በራሴ ስራ በራሷ አሚሮ ነው ልጄ ጋር መንጣት እፈልጋለሁ። እኔ ልጅ የሚቱብ ሰብስክራይብ አድርጉልኝ። በተቻላችሁ አቅም አበረታትኝ ውዶች፣ እየላችኋለሁ እንግዲህ። ዳይ ወደ መግሉባዬ ነው የምወስዳችሁ እንግዲህ። መግሉባችንን እንዴት አርገ ዘርግፈ ምናምን ነገር አሳያችኋለሁኝ። ታቆላላ ምናምን አላሳያችሁም ብያችኋለሁ። ምክንያቱም አንዴ አንዴ አይመችኝም። ሸባቦች ውን ውን ውን ስለሚሉ ቪዲዮ ላይ ይገባሉ እያልኩ ማለት ነው። እየፈራ እና ሰላማችሁ ይብዛ

ዛ እጃጃችንን እናረጋለን። ግን ሌላ እዛው ላይ አይደለም፣ የቀጠለው ሌላ ቪዲዮ ነው። እዛው ላይ መሃሉን አቁሜው እዛው ላይ መሃሉ እንደገና ነው። እሱን ነው ያቆምኩት ይሄንን ወዛችን በዚህ መልኩ አርጋቷል። ይሄን ይመስላል ልጆች እና አሳምረን እንደዚህ አድርገነዋል ማለት ነው። ይሄንን ይመስላል።